መዝሙረ ዳዊት መዝሙር 77 የአሳፍ ትምህርት ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁንም ወደ አፌ ቃል አዘንብሉ። አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ ያለውንም ምሳሌ እናገራለሁ። የሰማኑንና ያየንን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔርን ምስጋና ተናገሩ፣ ኃይሉን ያደረገውንም ተአምራት ለያዕቆብ ያቆመውን ምስክር፣ ለእስራኤልም የሠራውን ሕግ ለአባቶቻችን ያዘዘውን ለልጆቻቸው ይነግሩ ዘንድ የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነሥተውም ለልጆቻቸው ይነግራሉ ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲፈልጉ እንደ አባቶቻቸው እንዳይሆኑ፣ ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ መንፈሷ በእግዚአብሔር ዘንድ ያልታመነች። የኤፍሬም ልጆች ቀስታቸውን ገትረው ይወጉ ነበር፣ በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁምና በሕጉም ለመሄድ እምቢ አሉ፣ ረዴቱንና ያሳያቸውን ታምራቱን። እረሱ በግብፅ ሀገርና በጣኒዎስ በረሃ በአባቶቻቸው ፊት የሠራውን ተአምራት። ባሕርን ከፍሎ አሳለፋቸው፣ ውኆችን እንደ ረዋት ውሃ አቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በእሳት ብርሃን። አለቱን በምድረ በዳ ሰነጠቀ፣ ከብዙ ጥልቅ እንደሚገኝ ያህል አጠጣቸው። ውሃንም እንደ ወንዞች አፈሰሰ ውሃንም ከዓለት አፈለቀ። ነገር ግን እርሱን መበደልን እንደገና ደገሙ፣ ልዑልንም በምድረ በዳ አስመረሩ። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሞት እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ዓለቱን ይመታ ዘንድ ውሃውንም ያፈስ ዘንድ ይችላልን? እንጀራን መስጠትና ለሕዝቡስ ማዕድን መሥራት ይችላልን? እግዚአብሔርም ይህን ሰምቶ ተቈጣ፣ በያዕቆብም ላይ እሳት ነደደ፣ መቅሰፍትም በእስራኤል ላይ ወጣ። በእግዚአብሔር አላመኑምና፣ በማዳኑም አልተማመኑምና። ደመናውንም ከላይ አዘዘ፣ የሰማይን ደጆች ከፈተ። ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው። የመላእክትንም እንጀራ የሰው ልጆች በሉ፣ የሚበቃቸው ስንቅንም ላከላቸው። ከሰማይ አዜባዊ ነፋስን አስነሳ፣ በኀይሉም መስዓዊ ነፋስን አመጣ። ሥጋን እንደ አፈር፣ የሚበሩትንም ወፎች እንደ ባሕር አሸዋ አዘነበላቸው። በሰፈራቸው መካከል፣ በድንኳናቸው ዙሪያ ወደቀ። በሉ፣ እጅግም ጠገቡ። ለምኞቶቻቸውም ሰጣቸው፣ ከወደዱትም አላሳጣቸውም። መብላቸውም ገና በአፋቸው ሳለ የእግዚአብሔር መቅሰፍት በላያቸው መጣ፣ ከእነርሱም ብዙዎቹን ገደለ፣ የእስራኤልንም ምርጦች አሰናከለ። ከዚህ ሁሉ ጋር እንደገና እርሱን በደሉ፣ ተአምራቱንም አላመኑም። ቀኖቻቸውም በከንቱ አለቁ፣ ዓመቶቻቸውም በችኮላ አለፉ። በገደላቸውም ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል እግዚአብሔር እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸው ዋሹበት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑም። እርሱ ግን መሐሪ ነው፣ ኀጢአታቸውንም ሁሉ ይቅር አላቸው አላጠፋቸውም። ቊጣውንም መመለስ አበዛ ማዕቱንም ሁሉ አላቃጠለም። ስጋም እንደሆኑ አሰበ፣ መንፈስ ከወጣ በኋላ አይመለስም። በምድረ በዳ ምን ያህል አስቆጡት፣ በበረሃም አሳዘኑት። ተመለሱ እግዚአብሔርንም ፈተኑት፣ የእስራኤል ቅዱስ አሳዘኑት። እነርሱም እጁን አላሰቡም ከጠላቶቻቸውም እጅ ያዳነበትን በግብፅ ያደረገውን ታምራቱን በጣንዮስ በረሃ ያደረገውን ድንቁን። ወንዞቻቸውንም ወደ ደም ለወጠ፣ ምንጮቻቸውንም ደግሞ እንዳይጠጡ። ዝንቦችንም በላያቸው ሰደደባቸው በሏቸውም፣ ጉንቸሮችን ሰደደ አረከሳቸውም። ፍሬያቸውን ለኩብኩባ ሥራቸውንም ላንበጣ ሰጠ። ወይናቸውንም በበረዶ በለሳቸውንም በውርጭ አጠፋ። እንስሶቻቸውን ለበረዶ ሀብታቸውንም ለእሳት ሰጠ። የመዓቱን መቅሰፍት በላያቸው ሰደደ። መቅሰፍትን መዓትንም መከራንም በክፉዎች መላእክት ሰደደ። ለቁጣው መንገድን ጠረገ። ነፍሳቸውንም ከሞት አላዳናትም፣ እንስሶቻቸውንም በሞት ውስጥ ዘጋ። በኩሮቻቸውን ሁሉ በግብፅ ምድር የድካማቸውንም መጀመሪያ በቤቶቻቸው ውስጥ ገደለ። ሕዝቡን ግን እንደ በጎች አሰማራቸው እንደ መንጋም ወደ ምድረ በዳ አወጣቸው። በተስፋም መራቸው አልፈሩምም። ጠላቶቻቸውንም ባሕር ደፈናቸው። ወደ መቅደሱም ተራራ ወሰዳቸው፣ ቀኙ ወደ ፈጠረችው ተራራ ከፊታቸውም አሕዛብን አባረረ ርስቱንም በገመድ አካፈላቸው፣ የእስራኤልንም ወገኖች በቤታቸው አኖረ። ነገር ግን ልዑል እግዚአብሔርን ፈተኑት፣ አሳዘኑትም፣ ምስክሩንም አልጠበቁም። ተመለሱም፣ እንደ አባቶቻቸውም ካዱ፣ እንደ ጠማማ ቀስትም ሆኑ። በኮረብቶቻቸውም አስቈጡት፣ በተቀረጹ ምስሎቻቸውም አስቀኑት። እግዚአብሔርም ይህን ሰምቶ ተቆጣ። እስራኤልንም እጅግ ናቃቸው። የሴሎምንም ድንኳን ተዋት፣ በሰዎች መካከል ያደረባትን ድንኳኑን። ኃይላቸውን ለምርኮ ጌጣቸውንም በጠላት እጅ ሰጠ። ሕዝቡንም በጦር ውስጥ ዘጋቸው፣ ርስቱንም ቸላላቸው። ጎልማሶቻቸውንም እሳት በላቻቸው፣ ቆነጃጅቶቻቸውም አላለቀሱም። ካህናቶቻቸውም በሰይፍ ወደቁ። ባልቴቶቻቸውም አላለቀሱላቸውም። እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደ ተወው እንደ ኃያልም ሰው ጠላቶቹንም በኋላው ገደለ፣ የዘላለምንም አሳር ሰጣቸው። የዮሴፍንም ድንኳን ተዋት፣ የኤፍሬምንም ወገን አልመረጠውም። የይሁዳን ወገን ግን መረጠ፣ የወደደውን የጽዮንን ተራራ፣ መቅደሱን እንደ አርያም ሠራ ለዘላለምም በምድር ውስጥ መሰረታት። ባሪያው ዳዊትን መረጠው፣ ከበጎቹም መንጋ ውስጥ ወሰደው። ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱን እስራኤልንም ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁም ጥበብ መራቸው። መዝሙረ ዳዊት መዝሙር 78። የአሳፍ መዝሙር። አቤቱ አሕዛብ ወደ ርስትህ ገቡ፣ ቤተ መቅደስህንም አረከሱ። ኢየሩሳሌምንም እንደ ተክል ጠባቂ ጎጆ አደረጓት። የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ፣ የጻድቃንህንም ስጋ ለምድር አራዊት፣ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ። የሚቀብራቸውም አጡ። ለጎረቤቶቻችንም ስድብ ሆነን፣ በዙሪያችንም ላሉ ሳቅና መዘበቻ። አቤቱ እስከ መቼ ለዘላለም ትቆጣለህ? ቅናትህም እንደ እሳት ይነዳል። በማያውቁህም አሕዛብ ላይ፣ ስምህንም በማትጠራ መንግሥት ላይ ማዕትህን አፍስስ፤ ያዕቆብን በልተውታልና፣ ስፍራውንም ባድማ አድርገዋልና። የቀደመውን በደላችንን አታስብብን። አቤቱ ምሕረትህ በቶሎ ያገኘን፣ እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኀጢአታችንን አስተሰርየልን። አሕዛብ አምላካቸው ወዴት ነው እንዳይሉን፣ የፈሰሰውን የባሪያዎችን ደም በቀል ባይኖቻችን ፊት አሕዛብ ይዩ። የእስረኞች ጩኸት ወደ ፊትህ ይግባ፣ እንደ ክንድህም ታላቅነት የተገደሉትን ሰዎች ልጆች ጠብቃቸው። አቤቱ የተገዳደሩህን መገዳደራቸውን ለጎረቤቶቻችን ሰባት ጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያህም በጎች ለዘላለም እናመሰግናሃለን፣ ለልጅ ልጅም ምስጋናህን እንናገራለን። መዝሙረ ዳዊት መዝሙር ሰባ ዘጠኝ ለመዘምራን አለቃ፣ በመለከቶች ስለ አሶራውያን፣ የአሳፍ የምስክር መዝሙር። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በብንያም በምናሴም ፊት ኃይልህን አንሳ! እኛንም ለማዳና! የሃያላን አምላክ መልስልን፣ ፊትህንም አብራ፣ እኛም ምንድናለን። የሃያላን አምላክ አቤቱ፣ በባሪያ ጸሎት ላይ እስከ መቼ ትቈጣለ? የእንባችንን እንጀራ ትመግበናለ፣ እንባችንንም በስፍር ታጠጣናለ። ለጎረቤቶቻችን መነጋገሪያ አደረከን፣ ጠላቶቻችንም በላያችን ተሳለቁበን። የሃያላን አምላክ አቤቱ መልሰን ፊትህንም አብራ እኛም እንድናለን። ከግብፅ ከግብጽ የወይን ግንድ አመጣህ። አህዛብን አባረህ እርሷንም ተከልህ። በፊቷም መንገድህን ጠረግ፣ ስሮቿንም ተከልህ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿም እስከ ባህር፣ ቡቃያዋንም እስከ ወንዙ ዘረጋች። አጥሯን ለምን አፈረስህ? መንገድ አላፊም ሁሉ ይበላታል። የበረሃ እሪያ አረከሳት፣ የዱር አውሬም ተሰማራባት። የሐያላን አምላክ ሆይ እባክህ ተመለስ፣ ከሰማይ ተመልከት እየም ይህችንም የወይን ግንድ ይቅርበላት። በሰው ልጅ ላንተ ያጸናሃትን ቀኝህ የተከላትን አጽንተህ አነሳሳት። በእሳት ተቃጥላለች ተነቅላማለች። ከፊትህ ተግጻጽም የተነሣ ይጠፋሉ። ለአንተ ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ ይሆን። ከአንተም አንራቅ፣ አድነን ስምህንም እንጠራለን። የኀያላን አምላክ አቤቱ መልሰን፣ ፊትህንም አብራ እኛም ምንድናለን። መዝሙረ ዳዊት መዝሙር ሰማንያ ለመዘምራን አለቃ በዋሽንት የአሳፍ መዝሙር በረዳታችን በእግዚአብሔር ደስ ይበላችሁ ለያዕቆብም አምላክ እልል በሉ ዝማሬውንም አንሱ ከበሮውንም ስጡ ደስ የሚያሰኘውን በገና ከመሰንቆ ጋር በመባቻ ቀን በታወቀችው በዓላችን ቀን መለከትነፉ ለእስራኤል ሥርዓቱ ነውና የያዕቆብን አምላክ ፍርድ ነውና። ወደ ግብጽ ሀገር በሄደ ጊዜ ለዮሴፍ ምስክርን አቆመ። የማያውቀውን ቋንቋ ሰማ። ጀርባውን ከመስገጃው መለሰ፣ እጆቹም በቅርጫት ተገዙ። በመከራህ ጊዜ ጠራኸኝ፣ አዳንሁህም። ሆህም በተሰወረ አውሎም መለስሁልህ። በክርክር ውሃ ዘንድ እፈተንሁህ። ሕዝቤ ሆይ ስማኝ፣ እነግርሃለሁም። እስራኤል ሆይ እመሰክርልሃለሁ፣ አንተስ ብትሰማኝ። የድንገት አምላክ አልሆንህም፣ ለሌላ አምላክም አትስገድ። ከግብጽ ምድር ያወጣሁህ እኔ እግዚአብሔር አምላክህ ነኝና፣ አፍህን አስፋ፣ እሞለዋለሁም። ሕዝቤ ግን ቃሌን አልሰሙኝም። እስራኤልም አላደመጡኝም። እንደ ሥራቸው ላኩባቸው በልባቸውም ሐሳብ ሄዱ። ሕዝቤስ ቃሌን ሰምተውኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር፣ በሚያስጨንቋቸው ላይ እጄን በጣልሁ ነበር። የእግዚአብሔር ጠላቶችስ ዋሽተውት ነበር፣ ዘመናቸውም ለዘላለም ይሆናል። ከስንዴም ስብ አበላቸው፣ ከአለቱም ማር አጠገባቸው። መጽሐፍትን በድምፅ ኢዮብ ዮናስ መጽሐፍትን በድምፅ ኢዮብዮናስ ዩቲዩብ ላይ ኢዮብዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምፅ ምን ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይ ሊስት ምርጫው ይወጣ። ፕሌይሊስት ላይ ሲገቡ የተለያዩ መጻሕፍትን ሙሉ በፎልደር በፎልደር ያገኟቸዋል። ልብ ይበሉ ኢዮ ኢዮናስ ፕሌይሊስት ምርጫው መጽሐፍትን በደምስ